የጉለሌው ሰካራም ደራሲ ተመስገን ገብሬ ተራኪ ሳሙኤል አዱኛ ክፍል አንድ በጉለሌ የነበረው የታወቀ ዶሮ ነጋዴ ማን ነው ብለው ከገፈርሳ እስከ ደጃዝማች ይገዙ ሰፈር ለጠየቁ ሰዎች ተበጀ፣ ሰካራሙ ተበጀ፣ ዶሮ ነጋዴው ተበጀ ነው ብሎ ይነግሯቸዋል። የሕይወቱ ታሪክ ፍጹም ገድል ነው። ጢም ያለው ሽማግሌ ሰው የራሱን ጠጉር ውሃ ወይም መቀስ ነክቶት አያውቅም። ማለድ ማለዳ አይናገርም። በጠርሙስ የከረመውን ከጠጣ በኋላ ማታ ሲራገም ወይም ሲሳደብ ሲፈክር ወይም ሲያቅራራ ድምጡ ከፈረንጅ ውሻ ድምጥ ይወፍራል። ቢያውቀውም ባያውቀውም ላገኘው ሁሉ ማታ ሰላምታ ይሰጣል። ቢያውቀውም ባያውቀውም ካገኘው ሁሉ ጋር ማታ ይስቃል። ቢያውቀውም ባያውቀውም የሰላምታው ዓይነት እንደ ወታደር ወይም እንደ ሲቪል ቢሆን ለእርሱን እንደ ተመቸው ነው። ከሰላምታው ጋር ድምጥ ትሰማላችሁ ከፉ ከሚወጣው ግን አንድ ቃል መለየታቸው፣ ቡን በተፈላ ጊዜ በጉለሌ በየምድጃው ስር የሰካራም ተረት በየተጫወተ ሰው ሁሉ የተነገረ በተበጀ ላይ ነው። መልኩን አይተውት ያላወቁ ባልቴቶች እንኳን ከፍንጃል ቡን ፉት እያሉ የሌላውን ሰካራም ተረት በተበጀ ላይ ያላከኩት ነበር። ይህ እውነት ነበር። በጠባዩ ከተባለለት የባሰ ሰካራም ይሁን ወይም የተሻለ የጉለሌ ባህር ዛፍ ውስጥ ወጥቶ እንደ አዲስ እንግዳ ሰው ሆኖ ለአዲስ አበባ ታይቷል። ከድሮ የእንጨት ጉምሩክ ካጠገብ ወደ ምስራቅ ሲል ካለው ወንዝ ማዶ ድልድዩን ወደ ምስራቅ ተሻግሩ መጀመሪያ የሚገኘው አነስተኛ ሳር ክዳን ቤት የተበጀ ቤት ማለት ያ ነው። በዚያው በቤቱ በዚያው በጉልሌ በሰፈሩ ኖረ። እንጨቱን ተሸክሞ አፈሩን ቆፍሮ ቤቱን የሠራው እርሱ ነው። ዋጋ ከፍሎ አስከድኖታል። ተበጀን ኩራት ተሰማው። ቆይቶ ደግሞ አይኖቹ እምባዘኑ። በጉንጩም የእምባ ዘለላ ወረደው። በግራ እጁ መዳፍ ከጉንጩ የተንከባለለውን እምባጭ ፈለቀው! አይኖቹም ባያፈሰሱ ለራሱ ጎጆ ሰላለው፣ ሊነገር በማይችል ደስታ ልቡ ተላውሷል። ዝናም ያባረራቸውም ከቤቱ ጥግ ሊጠለሉ ይችላሉ። ቤት የእግዜር ነውና ወጀብ እንዳያገኛቸው ከቤቱ ውስጥ ዝናቡ እስኪያባራ ይቈያሉ ይቆያሉ። ተበጀል ቤትህን ይባርክ ሊሉት ነው። እንግዲህ መንገደኛው ሁሉ የማን ቤት ነው? ውሎ ሲጠይቅ የተበጀ ሊባል ነው አለ። ቀጥሎ ደግሞ ተበጀ የትኛው ነው? ሲባል ዶሮ ነጋዴው ሊባል ነው አለ። ዶሮ ነጋዴው የትኛው ነው? ሲባል ያ የጉለሌው ሰካራም ሊባል ነው። አወይኔ! ተበጀ ተበላሽቻለሁ፣ አለና ደነገጠ። ከዚህ በኋላ ሰለቤቱ ክብር እንኳን መጠጥ መቶ ይገባኛል አለ። መጠጥ ለመቶ ያሰበበት የመጀመሪያ ጊዜው ይህ ነው። ሰካራምነት ጉዳት መሆኑ ተሰምቶት እንደሆነ ይናገር። ሰለቤት ክብር ማለቱ ግን ወደ ዳር ይቆይ። ሰለቤት ክብር ምን ያውቃል? ድሮ ነጋዴው ተበጀ፣ ሰካራሙ ተበጀ አይደለምን? ሰካራሙ ተበጀ የሠራውን የገዛ ቤቱን ከፍቶ ገባና ኩራዙን አስቀምጦ ክብሪቱን ለመጫር ሲያወጣ በሐሳብ ተሰቅዞ እንደዚህ አሰበ። መምረጥ አለብኝ። ከዚህ ቤት ያለው መጠጥ ሁሉ አንድ ሳይቀር እየወጣ ይፍሰስ። ከዚህ በኋላ ክብሪቱም ኩራዙም በቤት ይደር፣ በአዲሱም ቤት ብርሃን ይዙርበት። አለዚያም በአዲሱ ቤት መጠጥ ይዙርበት። ኩራዝና ክብሪቱ ከቤት ይውጣና ይፍሰስ ሊደረግ የሚገባ ከሁለቱ አንዱ ነው እንጂ፣ በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይች ውሸት አልና ሳቅ ከሁለቱ አንዱን ለማድረግ ሳይመርጥ መብራቱን አቃጠለና ተቀመጠ። እንደገና ደግሞ እንደዚህ ያሰበ፣ አያድርገውና ዛሬ ሰክሬ ቤት ቃጠልብኝ አመዱን አይቶ በሰካራሙ ተበጀ ላይ ለመሳቅ ድፍን ጒለሌ ነገ ከዚህ ነው የሚቆመው። ጒለሌ ምን ባለኝ ወሬ ከማውካት በቀር ጒለሌ ምን ሥራ አለው? ለአዲስ አበባም የስድስት ወር መሳቂያ በሆንኩ ነበር። መንገድ አላፊዎችም ነገ በዚህ ሲያልፉ አመዱን አይተው ይህ የተቃጠለው ቤት የማን ነበር ሲሉ የተበጀ በሰካራሙ ተበጀ ቤት መጠጥና እሳት ባንድነት ይሄችው ውሸት ወደ ውጭ እንደር ሞሩሮት የነበረውን የመጠጥ ጠርሙስ ሁሉ በጨለማው ዳብሶ አንድ ባንድ ለቃቀማቸው። አንዱን ግን ቀና አደረገና ካፍንጫው አስጠግቶ አሸተተው። በጠርሙሱ ቅርጽ የመጠጡን ዓይነት አወቀው። ውስኪ ነበርና ስለዚህ ነው ሰው እንዳይሰማ ቀስ ብሎ ይሳቅ የጠርሙዙን ግማሽ ከጠጣ በኋላ ግን በአፉ ቡሽ ቢወትፉበት ለሳቁ መጠን የለው። ጉለሌ ተኝቷልና ከዚሁ ከባህር ዛፍ ሰር ቁጭ ብዬ ብጠጣ የሚታዘበኝ የለም አለና አሰበ። እውነቱ ነው። ጉለሌስ ተኝቶ ነበር። ነገር ግን አሁን እርሱ ጠጥቶ የሰከረ እንደሆነ ጉለሌ ሊቀሰቅሰው ነው። እሱ ከጠጣ በጉለሌ ማን ይተኛል? ጠርሙሱን ከከፈተው በኋላ ብርጭቆ ያስፈልገው እንደ እንደነበረ ትዝ አለው። ሦስት የሚሆን ደና ጉንጭ ጠርሙሱን ከአፉ አስጠግቶ ጨለጠ። ከዚያ በኋላ የሚጠጣበት ብርጭቆ ብርጭቆ ሊያመጣ አሰበ። ከዚያ በኋላ ደግሞ በሦስት ጉንጭ ምን ያህል ጠርሙስን እንዳጎደለው ለማወቅ ጠርሙሱን ቀና አድርጎ በጨረቀዋ ተመለከተ። ግማሹን ያህል ስር ጉጆ አለው አለና በሳቅ ፈነደ። ለዚህ ጭስ ብርጭቆ ማምጣት አያሻም እያለ ጠርሙሱን አምቦጫቦጮ በቀኝ ክንዱ መሬቱን ተረክዞ የቀረውን ጅዋ አድርጎ ወደ ውስጥ ወረወረው። ባዶውን ጠርሙስ ደግሞ በእጁ እየጠነቆለ አንተን ደግሞ ለአንድ ዶሮ ለውጬ ሞያ ይዛለሁ፣ የውስኪ ቅርፊቱን ዋጋሉ አይታልም አለ። እንዲሁ ሲጠጣ ሌሊቱን አጋመሰው። ቀጥሎ ከእግሩ በታች የወደቀውን ጠርሙስ እየቆጠረ ይህን ሁሉ እንደጠጣው አለ። ምንም እና በጉለሌ አፍርሳቴ ይደረግልኝ እነናቄ እነ ተሰማ አጎቴም ይጠጣሉ የሚጣጣሉ አለ። የጠርሙሱ መጠጡሉ እስኪያልቅ ድረስ ከዚያው ከዛ አብስር ተቀምጦ ያን ጠንካራ ትንባውን ካፉ አለየው። በሳቀ ጊዜ ብቻ መልሶ ዝም መስጊል ድረስ መጠጡ ወይም ትንባሁ ካፎ ያቋርጣል። የመጠጥና የትንባሁ ጊዜው ተበጀ ይህ ነው። ማለዳ በቀዝቃዛ ውሃ ታጠበ። ቋንጣም እንቁላልም ጠበሰና በዳቦ በለ። የጦም ቀን ነበር። ለአባ ተክለ አረጋ አልናገርምና ነፍሴው ይግድ የለም አለ። የነፍስ አባቱም ማለት ነው ምናልባት በዓመት እንኳን አንድ ጊዜ ጠይቋቸው ወይም ጠይቀው ታያውቁ። እርሱንም አያደርሰው፣ እርሳቸውም ከባዕታቸው አይወጡም። አንዳንድ ጊዜ የዛሬውን እሑድ ዕረፍት አደርገዋለሁ ያለ እንደሆነ እግሩን ደና አድርጎ የሚታጠብበት ቀን ማለት ነው። ደክሞት ነበረና ደህና እንቅልፍ ተኝቶ ነበር። ዝናቡን ነጎድጓዱን፣ ጎርፉን፣ ውሃ ሙላቱን አልሰማም። አንዳሽ ነገር ሰማ። ዘፈንና ለልተ ይስማ መሰሉ ትናንት ከተጠጠው መጠጥ ኃይል ይህ ስብደት ነው እንጂ ስካር አይደለም ማለትና ተመልሶ ተኛ። እንደገና አዳመጠ። የእርዳታ ጥሪ ጩኸት ሰማ። ካልጋው ዘሎ ከወረደው በኋላ ቤቱን ለመዝጋት ጊዜ አላገኘ በጥልቁ ወንዝ ዙሪያ ቆሞ ይጮህ የነበሩ ሰዎች የውሃው ሙላት የሸጎሌን ገረድ እንደጠለፋት ነገሩት። ጎርፎ የወሰደው ሸጎሌን ራሱም ቢሆን ወይም የሸጎሌን ገረድ ለተበጀ ማረግ ምኑም አይደለም። ገረዲቱን እናንተ በመጨረሻ ያያችኋት ወዴት ነው? ብሎ ጠየቀና እየጠለቀ በዋና ይፈልግ ጀመር። ስለ ሸጎሌ ገረድ በትኩስ ውሃ ሙላት ለመግባት አንሰው ያለው ጉለሌ በዳር ተሰልፎ ቁሞ ተበጀን ይመለከት ነበር። ብዙ ጠልቆ ከቆየ በኋላ ብቅ አለና አገኘኋት መሰለኝ ብሎ በዳር ላሉ ጩሆ ተናገረ። ለሰው ሁሉ ደስታ ሰጠው። ከሁሉም ይልቅ እርሱን ደስታ ነው የጠለቀውና የዋኘው ረዥም ጊዜ ስለሆነ ደግሞት ነበር። ነገር ግን ሊያወጣት ይገባዋል። ጠለቀና አገኛት። ባሸካከሙ ላይ ጥበብ ያስፈልጋል፣ ያለዚያ ውሃው ሙላት እንደገና ይነጥቋል። እንደ ተሸከማት ውስጥ ለውስጥ ዋኝና ከዳር ብቅ አለ። ከሸክሙ ክብደት ኃይል የተነሳ ወዲያው ወደቀ። እርዳታ ተነባበሩለትና ጎትተው እርሱንም እርሷንም አወጧቸው። ተበጀ ተንዘራግቶ በብርቱ ውጋት እያቃተተ የጉለሌ ሰው በሳቅ ሲፈነዳ ሰማ። ከራሱ በኩል ቀና አለና ሴትየዋ አድናለች ብሎ በረራ የድምፅ ጠየቃቸው። አንዱ ቀረበና አሳማኔው ያወጣኸው አለው። የሚያቃትተው ተበጀ ከወደ ራሱ ቀና አለና አሳማ ብሎ ጠየቀው። ለመሆኑ ከናንተ ውሃ የወሰደባችሁ ሰው ነበር ወይስ አሳማ ኖሯል ብሎ ተበጀ ጠየቀና ያቃተት ጀመር። ጎረቤትን እንደ ነፍሱ ደርብ ይባልን ሰዎችን እነ እቲላን ነበር እንጂ የእቲላን አሳማዎች አልነበረም። እቲላ ጎረቤቱ አሳማ አርቢ ነው። ውሃ ሙላት ነጥቆ ወስዶ የነበረው የእቲላን አሳማ። ያላዩትም ቢያወሩ ግድ የሌላቸው ሰዎች የሸጎሌን ገረድ ውሃ ወሰዳት ብለው አውርተው የተበጀን ነፍስ ለአንድ አሳማ ነፍስ ሊያስለውጡት ነበር። መልካሙ የሰማዕትነት ሥራው ሁሉ ደግሞ እንዲሁ ርካሽ ሁኖ የሚቆጠር የሆነበት ዘወትር የሚሰክር ሁኖ ስለ ታወቀ ነው። በግብረ ገብነት መሠረት አደረግሁት የሚለውን ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል። በጎ ስራን ሁሉ በትኩስ መቃብር ውስጥ አፈር አልብሰው አንተ ሰው ሁን፣ ሚስት አግባ፣ ልጆች ኑሩ ይሉትና ይዘልፉት ነበር። እዳ ቢሆን ወይም ባለጠጋ ሰካራም ቢሆን ወይም ትምህርተኛ፣ ሁሉም የጉለሌ ልጆችና አባታችንም ጉለሌ ነው ብሎ ራሱን የሚያኮራ እርሱ ተበጀ ብቻ ነው። ክፍል 2። ከሚያሰክሩ ሁሉ ትምህርተኛ ለመሆን ብዙ ጊዜ አስቦ ነበር። ሰክሮ ያደረበት ሌሊት አልፎ ብርሃን በሆነ ጊዜ ከእንግዲህ ወዲህ መጠጣ አልቀምስም እያለ እየቀሉ በብርሃን ተበጀ ምሏል። በነጋው የበለጠ ጠጥቶ የባሰ ሰክሯል። በመስከር ይጠጣል። ደስ ያለው እንዲመስለው ይጠጣል። ብስጭቱን የሚረሳ መስሎት ይጠጣል! ይህ ነው ተበጀ፣ ይህን መስከርህን ካልተውክ ላንታ በነፍስ አልሆነህም ብሎ የመጀመሪያ ነሳ አባቱ ብዙ ከመከሩት በኋላ መንፈሳዊ ልጅነቱን ከርግመት ጋር አስወግደውታል። ገረዶቹም ለእርሱ ተቀጥሮ መስራትን ከውርደት ቆጥረውት እየነቀፉት ሂደዋል። መጠጥ ካልተውክ አናገባህም ብለው የጊዜው ለጋብቻ ጠይቋቸው የነበሩ በቁመነው አሰናብተውታል። በሰንበቴም በማኅበርም ማኅበርተኛ ለመሆን የጠየቃቸው ነፍሱን ሳይቀር ንቀዋታል። የሁሉ በእርሱ ዘንድ ከየምንት አይቈጠርም። ያሉትም ቢሉ እርሱ ምንቸገረው? ጀገሩ ገንዘቡ ኮ አለው። ገንዘቡም ጥሬ ብር ነው። ባለጠጋ ነው። መስከርም የባለጠጎች ነው። ትምህርተኛ መሆንም የድሆች ነው። እንደ ልዩ አመጽ አድርገው ለምን በእርሱ ይቆጥሩበታል? እንዲህ በተከራከረ ነበር። ነገር ግን ልዩነት አለ። እርሱ ብዙ ጊዜ ሰክሮ አውቶሞቢል በላዩ ላይ ሂዶበታል። ሰክሮ በበነጋው ከእንቅልፉ ሲነቃ ብዙ ጊዜ በእስር ቤት ውስጥ አድሮ ራሱን አግኝቶታል። በጉለሌ መንገድ ዳር ባሉት በብዙ የውሃ ጉድጓዶች ሰክሮ ገብቶባቸው እየተጮኸ ጉለሌ አውጥቶታል። ሰክሮ የጎርፍ ውሃ ከወሰደው በኋላ ብዙ ጊዜ የእሳት አደጋ ደርሶለታል። ሰክሮ ከቤቱ መድረስ እያቃተው ከወደቀበት ባቡር መንገድ ሳይነሳ ብዙ ጊዜ ጎርፍ በላዩ ላይ ሲሄድበት አድሯል። የሁሉ ውርደትና እርክሰት ነው እንጂ ክብር ከቶ አይደለም። እንግዲያውስ ክቡር ዳ ነው ገንዘብ ስለሌለው ራሱን መግዛት ይችላል። ባለጠጋ ደግሞ ምናኛ ተራ ነው ገንዘብ ስላለው ራሱን መግዛት አይችልም። ይህን ሁሉ አሰበ ስለኖረ ባይማር እንኳን ብዙ ከማወቅ ደርሷል። ባለጠጋ ሆነ ወይም ዳ ሰው ከራሱ የበለጠ መሆን ይገባዋል አለ። ቤቱን ከሰራ ከአምስት ወራቶች በኋላ ጀምሮ ተበጀ መጠጥ ከቶ አልጠጣም፣ ስለ ቤቱ ክብር መጠጥ እርም ነው ማለት ጀምሯል። ያለፈውንም ዘመን መራርነት እያሰበ ተንገፍግፏል። አንድ ብሎ ለመጀመር ከወደቀበት ትቢያ አንስቶ እድሉን ሲያራግፍ እንደ ያበላሸው ዕድሉ አሳዘነው። በዚህ ዕድሜ ሁሉ ሚስትም አላገባውም፣ ልጅም የለኝም፣ አልናዘነም። ውሾቹ እየተባሉ ሲጫወቱ ተመለከተና አመሌ ውሻ ነበረና ከውሾች ጋር ኖርሁ ብሎ ራሱን ረገም። በውሾቹ ፋንታውን በዚህ ዕድሜው ልጆቹ ዙሪያውን እየተጫወቱ ሲፈነጩ ባየ ነበር እንዲሁ አሰበ። ቀልድናው ዘበሬታ ስለሚያውቅ እንደዚህ እያለ ይቀልድ ነበር። ጎጃም ያበባውንና የግራር ማሩን ይጭዳል። የተጉለትና የአምቦ ወረዳ ጌሾን ያቀርባል። የሆላንድ የቢራ ፋብሪካ ቢራውን ያወጣል። የኢጣሊያ ፋብሪካ ነቢት ወይም ወይነ ጠጅ ያፈላል። መደቅሳና ዘቶስ በግሪክ ሀገር ይጣራል፣ በስኮትላንድ ውስጥ ይጠመቃል። ይህ ሁሉ የሚደረገው ባራዳ የሚቀመጡትን እንዳይጠማቸው ነው። በዚህም ምክንያት በዋሻዋ እንደምትጮህ ጉጉት ሰካራሞች በከተማይቱ ይጮሃሉ። በደብረ ሊባኖስ ግን ድምጡን ዘለግ አድርጎ የሚናገር ወፍ እንኳን የለም። ውሃ እንኳን የሚጠጣ በመቅኑን ነው። በአራዳ ይሁን ወይም በገዳ ምንም ገንዘብና ቢስቲን ለሌለው ውሃ ደግሞ እጅግ አድርጎ ይጣፍታል። ይህን የመሰለ ቀልድ ሊቀልድ ነበር። ሰካራሙ ተበጀ ግን ገንዘብ እያለው ውሃ ጣፍጦታል። ልዩ በሆነው በዚያ ማታ ወደ አልጋው ወጥቶ በተኛ ጊዜ መጠጥን እርም ካደረገው አንድ ዓመት ከዘጠኝ ወር ከዘጠኝ ቀን እንደሆነው ጊዜውን ቆጥሮ አወቀው። ጊዜውን ስማወቅ ለምን አስፈለገው? እንደ ጥንብ መጣያ ትንፋሽ የተበላሸ አፌም እንደ ሬት መረረኝ። ሹልክ ብየ ዛሬ ብቻ፣ ጥቂት ብቻ፣ አንድ ጊዜ ብቻ፣ እኔ ብቻ ብጠጠምን ይጐዳል ብሎ ተመኝቶ ሰነ ነበረ። ነገር ግን ወደ አልጋው ወጥቶ ተጋደመ። ተጋደመም በኋላ ተነስቶ ወደ መጠጥ ቤት ለመሄድ ከባድ ከነበረው እንቅልፉ ለመላቀቅ ታገለ። በመጨረሻ ወደ መጠጥ ቤት በሄደ ጊዜ በውኑ ወይም በህልሙ እንደነበረ ራሱም ተበጅ አላወቀውም። የጠጣም እንደሆነ ከሁለት መቶ ዓመት በፊት ይደረግ በነበረው የአረመኔ ቅጣት እጁና እግሩ ከመቆረጥ ይደርሳል ብሎ አላሰበም። አናት የጠረበውን እንጨት ከቅልጥሙ ይቀጥላል ብሎ ክፉ አላለመም። አንድ ሰካራም ማንጋሳ በአንድ አመት ስንት እንጨት እግር ይጨርሳል ስለ ስለዋጎ አልተጨነቅም። ለናምቾት ያለው አንካሳ ለመሆንም ገንዘብ ያስፈልጋል። አንካሳው ሰው ሰካራም እንደሆነ በእንጨት እግሩ በሰላም ጊዜ ይሄድበታል፣ በወከት ጊዜ ደግሞ ይማታበታል። ሲማታበት ይሰበራል። ሲሰበርም ሌላ የእንጨት እግር መግዛት ያስፈልጓል። ስለዚህ የእንጨት እግር የሚሰሩ አናጢዎች ለደንበኞቻቸው ትርፍ መጠባበቂያ እግር በሜንጦ ሰቅሎ ያስቀምጡላቸዋል ይባላል። ተበጀን እንደዚህ ያለ ሕይወት አያጋጥመውም። በበቀለቻም በመጠጥ ቤት ደረጃውን ተራምዶ ተበጀ በገባ ጊዜ የጥንት ወዳጆቹ ሰካሮች በቅፉ ላይ ተነባበሩ። እንደተወደደ መሪ በጫንቃቸው ላይ ተሸክመው እየተቀባበሉት በልልታ ጮኹ። ከመጠጥ ቤት ጠፍቶ የነበሩ ተመልሷልና በሰካሮቹ ሁሉ ዘንድ ደስታ ሆነ። እንኳን ደህና ገባ! የመጠጥ ጠርሙሶቹን እንደ ዘንባባ ይዘው ተቀበሉት። ቁባርተኛው ያረጀ ግሪክ እየሳለ ተናገረ። ሁሉም በደስታ ይጮኹ ስለነበረ አንድም የሰማው የለም። ረስቶት የነበረው መጠጥ ጣዕሙ ገና ሳያውቀው ገና ከጫንቃቸው ሳይወርድ በጩኸቱም በመጠጡም ተበጅ ሰቀር ከጫንቃቸው ወደ ቁልቁል ጥ አሉት። ይህ ሕፃንነትህ ዘመን አልፏልና ራስህን ችለህ መሄድ ይገባል አሉት። ሰማህ አቅም አንሶ መሄድ አቅቷልና እንደ ኩኩባ እየዘለልክ መሄድ ትችል እንደሆነ ምርኩዜ ይኸውልህ ብሎ አንካሳው በየነ አቀበለው። ምርኩዙን ለመያዝና ለመጨበጥ እጁን ሲዘር በግንባሩ ከመሬት ላይ ተደፋ። እንደወደቀም ሳለ እስኪ ነቃ ድረስ በመካከሉ ስንት ሰዓት አልፎ እንደነበረ ለማስታውስ አልቻለ። የመጠጥ ቤቱም መቤት ጊዜ አልፏልና ከውጭ ጣሉትና ቤቱን ዝጉት ብላ አዘዘች። ወደ ቤቱ የተመለሰ መስሎት ሄደ። ማወቅ አልቻለምና ውዴት እንደሄደ ግን አላወቅም። አንድ መንገድ ሲያቋርጥ ተሰናከለና ወደቀ። ከወደቀበትም ምድር ላይ በዳሰሰ ጊዜ ለእጁ የገጠመው የባቡር ሐዲድ ነው። ቤቱ ያለ በጉለሌ ነው። የሰከረበት ደግሞ የበቀለች መጠጥ ቤት ነው። መጠጥ ቤቱም ከዮሐንስ ቤተ ክርስቲያን አጠገብ ነው። ምን ያህል ቢሰክር ነው የጉለሌ መንገድ ጠፍቶት እስከ ባቡር ሐዲድ ድረስ ተሳስቶ ይሄደ? ራሱን ይዞ ለመጮህም ራሱ ወዴት እንዳለ ማወቅ አቃተው። እንደ ቤቱ መንገድ ጠፋበት። ጥቂት መስማት ከቻለ በኋላ ጩኸት በስተ በኋላው ይነፋይ ነበረ። የእሳት አደጋ ወይስ ባቡር ኑሯል? እያፎደፎደ ሲሄድ ከወደ ኋላው በኩል ምን እንደ እንደገፈ አላወቀም። ከኋላው በኩል ትልቅ ኃይል መጥቶ ከፊቱ በኩል የቀበሮ ጉርጓት ተቀበሉ። እግሩ እንደ ብርጭቆ ነከተ። ከወደቀበትም ሌሊቱን ሁሉ ደም ከእግሩ ዘነበ። ትንኝም እንደ በላዩ ሰፉ ደሙን መጠጠው። ቀና ብሎ በአጠገቡ የወደቀውን የአህያ ሬሳ ሞራዎች ሲግጡ ታየ። የቀረው ልቡ በድንጋጼ ተመታ። የእርሱ ድል ከአህያው ሬሳ እድል ቀጥሎ ሆነ። በስካሩ ምክንያት እስከ ዘላለም ድረስ ከአህያ ሬሳ እንደማይሻል ተረዳው። ነገር ግን የአሁኑ መረዳት ለምን ይበጀዋል? ማወቅ የሚያስፈልግበት ጊዜ አልፏል። በሕይወቱ ሳለ እንደወደቀ የአህያ ሬሳ መነሳት አልቻለምና በተራው አሞራዎቹ አይኑን ሊመነቅሩት ነው። ስጋውን በልተው ከጨረሱት በኋላ አጥንቱን ሊግጡት ነው። ሌሊት ደግሞ ቀበሮዎች ሊረፋረፉበት ነው። ይህን እንዲያመልጥ ለመሸሽ ከወደቀበት ሊነሳ እያቃተ ተሞከረ። ባልተቻለው ጊዜ ግን ተጋደም በደሙ ላይ እንደተጋደመ አራት ቀኖች አለፉ። እግሩ እንደ ቀረብታ ተነፋ። እንደ ቅጠልያ ያ ያለሽ ወረደው። ከወደቀበት ያነሳው የመንግስት አምቡላንስ ባገኘው ጊዜ ፈጽሞ በስብሶ ነበር። ዶክተር ክሪመር ባዩት ጊዜ ከሰማይ በታች ሊደረግለት የሚችል ሕክምና ምንድነው? ደሙ አልቋል። በሽተኞችን ለመርዳት በጎ ፍቃድ ካላቸው ሰዎች የተለገሰው እንደም ለሚሰክር ጥጋበኛ አልሰጥም። እርሱም መንካትም መርዙ ያስፈራል። ከዚህ በፊት ይህ እንዳይደርስበት እንዳይሰክር ብዙ አስጠንቅቀው ነው ነበር አሉ። ከንፈሩ ተንቀሳቀሰ። ላብ በፊቱ እንደ ውሃ ፈሰሰ። ለመናገር ጣረ። በመጨረሻ ግን መናገርም ሳይሆንለት ቀረ። ሐኪሞችም የገማውን ልብሱን ገፈፉት። እንደ ቅባትም ያለ መድኃኒት ቀቡ። ከግማሽ ሊትር የበለጠ ደም ሰጡት። በመጠጥ ተጐርቱ ከልቡ ድካም የተነሳ ኤትር ለመቀበል አለመቻሉን ከተረዱ ዘንድ የሚያፈዝ መዳኒት ጀርባውን ወቅተው ሰጡት። አንዱ ሐኪም ከጉልበቱ ይቆረጣል፣ ሌላው ግን ሁለተኛ እንዳይሰክር ከቂጡ አስጠግቼ ቆርጠዋለሁ አለ። ከቂጡ አስጠግቶ ቆረጠው። የተቆረጠውን እግሩን ከፊቱ መዝናችሁ አስታቅፉት ብሎ አስታማሚዎቹን አዘዘ። እግሩን ከፊቱ መዘኑትና አሥር ኪሎ የሆነው እግር ይውልህ ታቀፈው ብሎ አስታቀፉት። በዚህ ጊዜ በአጥንት የተጣሉት ውሾች በላዩ ላይ ተረፈረፉበትና በድንጋጤ ከእንቅልፉ ነ ይሁሉ የደረሰበት በህልሙ እንደነበረ ማወቅ አቃተው። ከአልጋው ላይ ወረደና ገረዱን ወይዘሮ ጥሩ ነሽን ከመኝታቸው ቀስቅሶ እየጮኸና እየተንዘረዘር ስንት እግር ነው ያለኝ ብሎ ጠየቃቸው። ወይዘሮ ጥሩ ነሽም ድሮ ስንት እግር ነበሮት ጌታ ብሎ ጠየቁት። እየጮኸ ሦስት ጊዜ ሁለት ሁለት ሁለት ነበረኝ አላቸው። ሶስት ጊዜ ሁለት ስድስት ማለት ነው። ልጆችን ያሳደገች ላም ከአራት እግር የበለጠ አልነበራትም። ስለዚህ የእርሶም እግሮች አራት ናቸው አሉት። የምሬ ነው የምጠይቀውት አለና ጮሁ። ተንዘረዘረ። በርግጥ ሁለት እግሮች አሉት ጌታ፣ አሉት። ተበጀ እግሩን አጎንብሶ ለመሳም ሞክረን ራቀው። ወደ ሰማይ እያየ መጠጥ ማለት ለኔ ሞት ማለት ነው አለ። ጊዜውም ሌሊት ነበር። እንደዚህ የማሉበት ሌሊት ያልፋል ብለው ወይዘሮ ጥሩ ነሽ መለሱለት።